ስሜ ሲሰ ስቲፋኖስ ይባላል። እያፈንተው ይባላለሁ። ስሜ መሐመድ ነዶ ይባላል። ኢብራሂም ሸት ይባላለሁ። ሄልሜት ለሞተረኛ ትልቁ አእምሯችን፣ ሁላችን ሁሉን ነገራችንን ሰውነታችን የሚያዘው አእምሯችን ክፍል ስለሆነ እሱን እስካልተከላከልን ድረስ የመትረፍም የመዳናችንም ቻንስ የጠበበ ነው። ጭንቅላታችን ሴንሲቲቭ ስለሆነ ሄልሜቱ ያንን ነገር ይከላከልልናል። ማድረግ ደግሞ ግዴታ ነው። ደረጃውን የጠበቀ ሄልሜት ስናደርግ ጥቅሙ ለኛ ነው፣ እኛን የምንጠቀመው እና ሄልሜት የማያደርጉ ሰዎች ጉዳት ሲደርስባቸው የከፋ ነው የሚሆነው። ካላደረገው ሰውዬ ያደረገው ሰውዬ ሲጠቀም፣ ያላደረገው ተጎጂ ነው የሚሆነው። ሄልሜት ጥቅሙ ይሄ ነው ሊባል አይችልም፣ የሰፊ ጥቅም አለው። አዎ እንግዲህ ሄልሜንት አጠቃቀም በፐርሰንት በስልጠና ላይ እንደተቀመጠው በፐርሰንት የተቀመጠ አለ፣ ሄልሜንት ስለመጠቀም ማለት ነው። ከአፍንጫዎች፣ ከጥርስ፣ ከአይን፣ ከአንገት በላይ ያሉ ነገሮች በዋነኛነት ጠቀሜታ አለው። ስለዚህ ሄልሜንት መቼ እንጠቀማለን የሚለው ሞተሩን ከማስነሳችን በፊት ያሉት ነገሮች ሴፍቲ ነገሮችን በሙሉ ማድረግ አለብን። ከጫማ ጀምሮ እስከ ሄልሜንት በሙሉ ልብሳችን አንጸባራቂዎችን መጨመር አለብን። እነሱ እነሱ እናደርጋለን። ስላደጋ በጣም ከፍተኛ ነው የተፈጠሩ ጓደኞቻችን አሁን የምናየው ከአንገት ቅጭት፣ ከአይን መጥፋት፣ ከብዙ ነገሮች ከፍተኛ የሚደርሰውን አደጋ ወደ ዝቅተኛ ያደርገዋል። እንደ ሄልሜት መጀመሪያ ሞተረኛው ራሱ ሞተሩ ላይ ሲወጣ ልክ መኪና ላይ ቤልት ሰር እንደሚባለው ያውም የመኪናው አደጋው በጣም ከባድ ካልሆነ ቦዲ ኮንታክቱ አንተ ላይ የሚደርሰው ይናል። እኛ ግን ቦዲ ኮንታክት ማንኛውም ንክክ ከራሳችን ጋር የተያዘ ስለሆነ ለአንድ ሞተረኛ ሄልሜት ማድረግ ግዴታው እንደ እንደ እንትንም ስነግርህ ሰነግረ በራሴ ላይ የደረሱ ሁለት ነገሮች አሉ። ለምሳሌ አንድ ጊዜ እንደዚህ ወደ ካራ ያሽ ከካራ እኔ ጣፎ ነው መኖሪያ፣ ከዛ ወደ ስራ እየመጣው ጠዋት ላይ ካራ ላይ ቦሎ በገቢ ነበር ያኔ የምንቀሳቀሰውና፣ ልጁ ሶስተኛ ወገን አልሰጠ ቦሎ አልሰጠኝም ነበርና ያዘኝ መንገድ ትራፊክ ነው ያዘኝ። ሰጠሁት፣ ሁሉን ነገሬን ሰጠው። ይሄ ነገር ይጎላል እንደዚህ እንደዚህ ነው በቃ እዚሁ ነው ያለውትና በአፋጣኝ ይዘና ብሎኝ፣ እሱም ሰጥቸው በቃ ተቀብዬ ከልጁ ሲሄድ፣ ልክ ወደ ላምበረት ልደርስ አካባቢ ከባድ አደጋ ነው የደረሰው። ሄልሜት አርግ ያለው ልክ በቃ ፍሬኑን በሚይዘው ሰዓት ሞተሩ ቢያንስ የአምስት ሜትር የስድስት ሜትር የሚያህል መሬት ለመሬት ነው የተንሸራተተው። ተንሸራቶ ሄጄ ከበሩ ጋር ነው ግጥም። በቃ የጮኸው ጩኸት በጣም ያስፈራ ነበር። ብድግ ብዬ ጭንቅላቴን ያዝኩ፣ ለምን ጩኸቱ ከባድ ስለነበር። ሄልሜቱን ለካ ሳይ ሄልሜት አለ። በዛ ምክንያት ተርፍ። ያለ ወሳኝ ነገር ነው፣ ግዴታ ነው በቃ። የሚገርመው ሄልሜት አውጥተው ዘንጠው ጸጉራቸውን እየፈረዙ የሚሄዱ ልጆች በጣም ነው የሚያሳዝኑ። አሁን ያ በትራፊኩ አይደለም እየቀለዱ ያሉት የሚቀልዱት በራሳቸው ሕይወት ነው። እኔ ባይዘጎ እዚህ አያት ሆስፒታል ጋር አደጋ ደርሶብኛል። ሄልሜንት አድርጌዋለሁኝ፣ አስሬዋለሁኝ ከአስር ሜትር በላይ ተሽከርክረ ሄጃለሁ። ግን ጭንቅላቴ ምንም አልሆነም። እስካሁን እነዚያ ሄልሜንት አወጥተው የዘነጡ መሄዱ ሰዎች ጉዳታቸው እነሱ ላይ ብቻ የሚቀር አይደለም፣ እዛኛውም ሰውዬ ላይ ነው አደጋው ሊደርስ የሚችለው። ያ ሰውዬ ማብራት ለቆታል እየሄደ ነው ልቦናው በቃ ህግ አክብረው ቆሟል። ህጉን ደግሞ ለሄር ስለው እየሄደ ነው። እነዚህ ደግሞ ሄልሜት አድርገው ጸጉራቸውን እየፈተሉ ፈርከው በስሊፐር አድርገው የሚሄዱ ህገ ወጥ ሞተሮች በጣም አሉ። ከተቻለ ተጨምቀው ወደ ማህበር ቢገቡ፣ ምክንያቱም ለሌላው እንቅፋት እየሆኑ ነው። እኔ አሁን ልጆች አሉ፣ ቤተሰብ አስተዳደራለሁ፣ አስተምራለሁ። ለነዛ ለነዛ እንቅፋት የሚሆኑ እነማን ናቸው? እነዛ ሰዎች ናቸው። ህግ ለማንም እኮ አይደለም ለሁሉም ሰው ነው የወረደው። ለሲኑ አሽከርካሪ ለሉዩዲ ለሞተር ለምናምን አይደለም። ህግ ህግ ነው። ህግና ህግ ረከር ግን ለቤተሰብም ትኖራለህ፣ አንተም ሆስፒታል አትኛም። የመዳን አርባንቴጅ ራሱ ሔልሜት ካላደረግክ በጣም አደጋ የወረደ ነው። እኔ ቢቻል ቢቻል የእጅ መከላከያ ያለ አሁን ጓንት አለኝ፣ የጉልበት ነው እሱ። እሱ ነገር ህይወትህ አንተ ራስህ ተከላከልከው ማለት ነው፣ ነው እንደሚለው ነገር። ሰው እኮ ሲያሽከረክር ጥንቃቄ አድርጎ ራሱን ጠብቆ ከሄደ ፈጣን የሚከላከልለታል። ደግሞ እንደፈለገ አድርጎ እኔ ሞተረኛ ነኝ ይችላለሁ ብሎ እየሄደ ሲሄድ የእሱም ህይወት አደጋ ላይ ነው፣ የዛ የሚያሽከርካሪ ህይወት አደጋ ላይ ነው።